ሰላም ጤና ይስጥልኝ። እንዴት ናችሁ? የተከበራችሁ የፖድካስቱ ቤተሰቦች በያላችሁበት ሰላም እንድትሆኑ ምኞቴ ነው። የአውሮፓ ቻምፒየንስ ሊግ ጨዋታዎች ተደርገዋል። እንግዲህ ትናንትና ብዙ ሰዎች የሚጠብቋቸው ጨዋታዎች ነው እየተከናወኑ የሚገኙት። ከትናንትና በፊትም ያው ሊቨርፑል መሸነፉ ብዙ ጥያቄዎችን አስነስቶበታል ሊቨርፑል ላይ። ትናንት ደግሞ ትልቅ ጨዋታዎች ተከናውነዋል። የትናንትና ጨዋታዎችን እስኪ እንመልከታቸውና ዛሬ አንድ ጉዳይ ላይ እናርፋለን። በተለይ ጨዋታን በመቀየርና እንቅስቃሴን የበለጠ በማስተካከል በአርሰናል በመስመሮች መካከል የተቆለፈውን የማጥቃት እንቅስቃሴ ጥራት በመጨመርና በማሳደግ የማርተን ኦዴጋርድ መኖር እንዴት የትናንትናውን ጨዋታ ሕይወት እንደፈጠረበት እንመለከተዋለን። ከዛ ውጭ ግን የቻምፒየንስ ሊግ ጨዋታዎችን አንድ ባንድ ለመመልከት እንሞክራለን። ትናንት ኒውካስል ዩኒዮን ሴንት ግሎስን አራት ለዜሮ በሆነ ውጤት አሸንፏል። እንግዲህ ኒውካስል ከአርሰናል የፕሪሚየር ሊጉ ሽንፈት በኋላ ነው ይህንን ጨዋታ ያደረገው። ለኒውካስል እጅግ በጣም ወሳኝ ጨዋታ ነው ይሄ ጨዋታ ቶሎ ለማገገም ቶሎ ወደ የሚፈልገው የቡድን ቅርጽ የአሸናፊነት መንገድ ለመምጣት የሚረዳው ጨዋታ ነው ይሄ ጨዋታ። ኒውካስል ይህንን ጨዋታ ማሸነፉን ተከትሎ አሰልጣኝ ኤዲ ሃው ቶሎ ነው ሪከቨር ያደረግ ነው ብለዋል። ትናንትናም ዋልትማዳ ጎል አስቆጥሯል። ይሄ ተጫዋች በዘንድሮ የውድድር ዓመት በጣም ጥሩ ጊዜ እያሳለፈ ነው የሚገኘው በተለይ ከጀርመን ወደ እንግሊዝ ሲመጣ ቮልትማዳ ብዙ ጥያቄዎች ነበሩ። የሊጉን እንቅስቃሴ ሊቆጣጠረው ይችላል ወይ? ሊጉ አይከብደውም ወይ? ኒውካስል ዩናይትድን እንዴት የአሌክዛንደር ኢሳቅን እግር ሊተካ ይችላል? እንዴት ያን ዱካውን ሊሸፍን ይችላል? የሚል ብዙ ነገሮች ሲነሱበት ነበር። ነገር ግን ቶሎ ነው የተላመደው ማለት ይቻላል። ትናንትና 17ኛው ደቂቃ ላይ ሳንድሮ ቶናሊ የሰጠውን ኳስ በግሩም ሁኔታ ጨርሶታል። ይሄ አጨራረሱ እንግዲህ ተጫዋቹን በዘንድሮ የውድድር አመት በተከታታይ ባደረጋቸው ሶስት ጨዋታዎች ላይ ጎል እንዲያስቆጥር አድርጎታል። ያሳለፍነው ሳምንት እንደምታስታውሱት አርሰናል ጋር በነበረው ጨዋታ ሁሉ ጎል አስቆጥሮ ነበረ። ያ ጨዋታ ያው ለተጫዋቹ በጣም ትልቅ የጨዋታ ቀን እንደነበረ እሱም ከጨዋታ በኋላ ገልጿል። ስለዚህ የዚህ ልጅ ብቃት ኒውካስል ዩናይትድን ተሸክሞት እየሄደ ነው የሚገኘው ኒውካስል ዩናይትዶች በተጫዋቹ ግዢ ደስተኛ የሆኑበትን ጊዜ እያሳለፉ ነው የሚገኙት። አንቶኒ ጎርደን የቻምፒየንስ ሊግ ጥሩ ምሽትህን ጥራ ቢባል ይሄ ምሽት ሁሌም ቢሆን በአእምሮው የሚመላለስ ይመስለኛል። ትናንት ሁለት ጎሎችን አስቆጥሯል። በእርግጥ በፍጹም ቅጣት ምት ነው ያስቆጠረው፣ ግን ከውድድሩ ክብደት አንጻር የቻምፒየንስ ሊግ ጎሎች የፔናሊቲ የሚሆኑ የነፃ ጨዋታ ጎሎች ሁሌም ቢሆን አብዝተው የሚጠበቁ ምሽቶች ናቸው። እነኚህ ጎሎች እንዲፈጠሩ በክለቦችም በተጫዋቾችም፣ ስለዚህ አብዝተው የሚጠብቃቸው የነበረውን የቻምፒየንስ ሊግ የምሽት ቀናቶችን ቀድሞ ሰብስቦታል ማለት እንችላለን። ትናንትና ሁለት ጎሎችን ስላስቆጠረ። ብዙ ሰዎች የጠበቁት ጨዋታ የነበረው ይሄ የባርሴሎና እና የፒኤስጂ ጨዋታ ነው። ለእኔም በጣም ጥሩ የጨዋታ ምሽት የተመለከትኩበት ነበረ። በተለይ ከአቀራረብ አንጻር የፒኤስጂ የተጫዋቾች አጠቃቀም፣ በተለይ ወጣቶችን እንዴት ወደ ዋናው ቡድን እያሳደገ እንዴት እነኚህን ተጫዋቾች የዋናው ቡድን አካል እያደረገ እንደሆነ አሰልጣኝ ሉዊስ ኤንሪኬ በደንብ እየተመለከትን ያለን ይመስለኛል። በአማካኝ ክፍል ከቪቲኒያ ጎን የተሰለፈው ኤምሬ ትናንት ልዩ ነበረ። በጨዋታው በጨዋታው ወደ ሰባት ነጥብ አንድ ካሰሉ ነው የተሰጠው። በተለይ ከቪቲኒያ ጋር የሚያደርገው የኳስ ሽግግር ይሄ ኮምፕሊመንተሪ ተች እና ኮምፕሊመንተሪ ትራንዚሽን በጣም የሚደንቅ ነው። ወደፊት እና ወደኋላ በሚሄዱ እንቅስቃሴዎች አማካኞች አብዝተው የቡድንን ባላንስ የመጠበቅ ድርሻ ኃላፊነቱ ስለሚኖራቸው ይህንን የቡድንን ባላንስ እና ድርሻ ለመጠበቅ የዚህ ተጫዋች ብቃት እጅግ በጣም ያደገ ነበረ። ከሱ ፊት የሚገኘው ባይ ራሱ በዘንድሮ የውድድር ዓመት አሰልጣኝ ሉዊስ ኤንሪኬ በተደጋጋሚ እየተጠቀመበት ሊያሳየን እንደሚችል የተመለከትንበት ነው። የኢብራሂም ባይ ኢብራሂም ባይ ብዙ ኳሊቲዎች አሉት። ፍጥነቱ በጣም ልዩ ነው። በእርጋታ ለመጫወት የሚሞክርበት እንቅስቃሴ በጣም ድንቅ ነው። ከዛ ውጭ ከሶስቱ ተጫዋቾች ማለትም ሴኒ ማዩሉ እና አብሯቸው ከተሰለፈው ይህም ሴኒ ማዩሉ ሌላ የሚወራለት ተጫዋች ነው። ከባርኮላ ጋር የነበረው ግንኙነት ከቡርኑ ጋር ለሶስትና ለአራት ዓመታት ያክል አብረው በትልልቅ መድረክ የተጫወቱ ነበር የሚመስሉት እንቅስቃሴያቸው በጣም የሚደንቅ ነው። የባርሴሎናን የአማካኝ ክፍል እና የአጥቂ ክፍል የሚገኝበትን መስመሮች በመስበር ይህንን እንቅስቃሴ ለፒኤስጂ የተሻለ አድቫንቴጅ ይሰጡ ነበር። በዲዮንግና በፔድሪ መካከል ያለውን በዳኒ ኦልሞና በራሽፎርድ እንዲሁም በላሚን ያማል መካከል የሚፈጠረውን በመስመሮች መካከል ያለውን የቢትዊን ዘ ላይንስ የማጥቃት ፍላጎትን እጅግ በተሻለ ጥራት መርተውታል እነ አሰልጣኝ ሉዊስ ኤንሪኬም እንዳለው የወደፊቱ የፒኤስጂ የቡድን ስራችን በአስተማማኝ እጅ ላይ ነው ብሏል። ትናንት ፒኤስጂ በአስተማማኝ እጅ ላይ እንደሆነ የታየበት ነበር። እንደምታስታውሱት ፒኤስጂ የኳሊቲ ችግር ያለበት ቡድን አልነበረም። ትልቅ ተጫዋቾችን ያስፈርማል። እነዚህ ተጫዋቾች መጥተው ግን የሚፈልገውን ስኬት ለቡድኑ ለማቀበል ብዙ የሚቀራቸው ነበሩ። አንደኛ የኢጎ ችግር የነበረበት ቡድን ነው ፔስጂ። የኳሊቲ ማኔጅመንት ችግር ነበረበት፣ የኮች ፐርሶናሊቲ ችግር ነበረበት። በርካታ ተጫዋቾችን በርካታ አሰልጣኞችን ቀያይሯል። እነኚህ የተቀያየሩት አሰልጣኞችና ተጫዋቾች የፔስጂን ዘንድሮና ያለፉት 13 14 ወራት እያገኘ ያለውን ስኬት በቀላሉ ለማቀበል አልቻሉም። ኬሚስትሪውን ግን አግኝቶታል። ሉዊስ ሄንሪክ እንደ ትናንትናው ጨዋታ አጀማመርኮ ስንመለከት ትናንት ያስቀመጣቸውን ተጫዋቾች አይተን በእነኚህ ተጫዋቾች እንዴት የተሻለውን ቡድን ገነባ በእነኚህ ተጫዋቾች እንዴት የተሻለውን ቡድን ለመስራት አቅም አገኘ ብለን እንድንጠይቅ ነው የሚያደርግን። ለምሳሌ ትናንት ሰባ ሁለተኛው ደቂቃ ላይ ነው ጎንካሎ ራሞስ ተቀይሮ የገባው። ዣኦኔቬስ ትናንት በጨዋታው አልተጠቀመበትም። እንደነ ሉካስ ሄርናንዴስ በጣም ትልልቅ የሚባሉ ተጫዋቾች በዚህ ቡድን ውስጥ የቋሚ የመሰለፍ ዕድል አላገኝም። በቀኝና በግራም መስመር በኩል ያሉት የኑኖ ሜንዴዝና የአሽራፍ ሐኪሚ እንዲሁም የቪቲኒያና የፋቢያን አቅም ብቻ ነው። አምና ከነበረው ረዥም ጉዞ ከተጓዘው ያልፈረሰው ቡድን ውስጥ እየተመለከት ነው አቅም ሌላው፣ በወጣት ተጫዋቾች እና አዲስ በነበሩት ተጫዋቾች የተተካ ነው። ስለዚህ የኳሊቲ ችግር እንደሌለበት ሃርሞናይዝድ የሆነ በጣም የጠበቀ የተደራጀ ለቡድኖች አስቸጋሪ የሆነ ፔስጂን በቀጣዮቹ ዓመታት እየገነባ እንዳለ በደንብ የተመለከትንበት ነበረ። ወደ ተጋጣሚ ሜዳ የሚሄዱበት መንገድ ባርሴሎናን የሚያስጨንቁበት መንገድ ባርሴሎና ወደ ጌሙ እንዳይገባ የሚያደርጉበት መንገድ የባርሴሎናን አደገኛውን ስፔስ ፈልገው በትዕግስት የሚያገኙበት መንገድ የባርኮላ ሩጫ የባርኮላን ሩጫ የሚያግዙበት ሌላ የጨዋታ ታክቲክ ሀሳብ እነዚህ በሙሉ ቡድኑን የተሻለ ጠንካራ እንዲሆን አድርጎታል የቡድኑ አጠቃላይ ህይወት በነኚህ ተጫዋቾች በወጣት ተጫዋቾች እንቅስቃሴ ሲገለጥ በደንብ እየተመለከትን ነበር እና ፒኤስጂ ጥሩ ጊዜ ጥሩ የውድድር አመት ሊያሳልፍ የሚችልባቸውን ተጫዋቾችን አግኝተዋል ማለት ይቻላል። በትናንትናው ሌላው የነበረው ጨዋታ የአርሰናልና የኦሎምፒያኮስ ጨዋታ ነው። ስለዚህ ጨዋታ ዘርዘር አድርጌ እነግራችኋለሁ። በተለይ ደግሞ የማርቲን ኦደጋርድ ጥሩ መሆን ማርቲን ኦደጋርድ በጣም የተሻለ እንቅስቃሴ ማድረግ ማርተን ኦዴጋርድ የቡድኑን ባላንስ የቡድኑን ፔኔትሬሽን የቡድኑን አጠቃላይ የእንቅስቃሴ እድገት በመምራት የነበረው ሚና የምንመለከት ይሆናል ማለት ነው። ስለዚህ ጥሩ ጊዜ እንዲሆንላችሁ እመኛለሁ። አብራችሁኝ ቆይታ እያደረጋችሁ ስላለም አመሰግናለሁ። ላይክ አድርጉ፣ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ለሌሎች ላልደረሳቸውም እንዲደርስ እንድታደርጉ ከወዲሁ እጋብዛችኋለሁ። እናንተ ላይክ ባደረጋችሁ ቁጥር፣ እናንተ ሰብስክራይብ ባደረጋችሁ ቁጥር ሌሎች ያልደረሳቸው ይህን ፕሮግራም ያልተከታተሉት እንዲከታተሉት ይረዳል። ስለዚህ ላይክ ሰብስክራይብ ማድረጋችሁን ሼር ማድረጋችሁን አተዘንኩ በየቀኑ ፕሮዳክሽኖችን ወደ እናንተ እያደረስኩ ነው። እየወደዳችኋቸው እንደሆነ ፕሮዳክሽኖች እየተመቸኋችሁ እንደሆነ እየነገራችሁኝ ነው፣ እጅግ አድርጌ ከልብ ነው የማመሰግነው። ስለዚህ እናንተም በላይክ እና በሼር አበረታቱኝ ለሌሎች እንዲደርስ ለሌሎች ከፍሎ እንዲደርስ አድርጉ። ሚኬል አርቴታ በተደጋጋሚ የሚናገረው ነገር አለ። በተለይ ከአንድ ቡድን እንቅስቃሴ ጀርባ የቡድን እንቅስቃሴውን የሚመራ የቡድን እንቅስቃሴውን ቴምፖ የሚጠብቅ በተለይ ወደፊት በሚሄድበት ሰዓት ማጥቃቱን ይበልጥ ኮንትሮል የሚያደርግ የማጥቃት እንቅስቃሴውን የተሻለ ጥራት ኖሮት ለተጋጣሚ ቡድን አስቸጋሪ የሚያደርግ ተጫዋች አብዝቶ የሚፈልግ አይነት አሰልጣኝ ነው ሚኬል አርቴታ። ይህንን የሚያደርግበት ሲቹዌሽናል አታኪንጉን ጉን ሁሌም ቢሆን ስማርት አድርጎ ማቆየት ስለሚፈልግ ነው። ሁኔታዊ ማጥቃት በታቀደ መንገድ ከሚጠቃው ማጥቃት በላይ በተደጋጋሚ ከተጋጣሚ እንቅስቃሴዎች ጀርባ ያሉትን ስፖቶች እየፈለጉ እነዛን ስፖቶች ዳርት አድርጎ በማጥቃት ወግቶ በመያዝ የተጋጣሚን አጠቃላይ እንቅስቃሴን ማበላሸት ነው። ይሄን ለማድረግ ግን ሁለት ነገሮች ያስፈልጋሉ። የመጀመሪያው ሙሉ እይታ የጌም ሙሉ እይታ ያስፈልጋል። ሶስተኛው ደግሞ በመስመሮች መካከል ቆሞ የመስመሮችን እንቅስቃሴ ሞኒተር የሚያደርግና በመስመሮች መካከል ያለውን ኤክሰለንት ፓሲንግ መፈጸም የሚችል ተጫዋች ያስፈልጋል። እነኚህ ሶስቱን ነገሮች ማርቲን ኦዴጋርድ አድርጓል ትናንትና። በተለይ የሶስተኛው ላይ የጠቀስኩት የኤክሰለንት ፓሲንጉ በጣም ትልቅ የሆነ የአርሰናልን የጨዋታ ሚና ያሳደገበት ነው። አርሰናሎች ከጀርባ አጥቂዎቻቸው ለሚያገኟቸው ኳሶች የሚያቀብሉበትን መንገድ ጥራት ባለው እንቅስቃሴና ጥራት ባለው እይታ ተመልክተው ያን የሚያሳድጉ ተጫዋቾች ይፈልጋሉ። ማርቲን ኦዴጋርድ ሲያደርግ የነበረው ነገር ያነው ነው። ከኋላ ሆኖ እንቅስቃሴውን እንዴት እንደሚመራውና ለእንቅስቃሴው አስፈላጊ የሚባሉ ነገሮች የሚያደርግበት መንገድ የልዩነቱ ምክንያት ነበረ። ማርቲን ኦዴጋርድ ከጀርባ ሆኖ እንቅስቃሴዎችን ሲቆሰቁስ የአርሰናልን የመጨረሻው የፋይናል ሰርድ ፔኔትሬሽን የአርሰናልን ከአማካኝ ክፍል ከተከላካይ ክፍል ወደ አጥቂ የሚደረጉት እነኚህ ሶስቱን ሽግግሮችን ሲመራ በመካከል ቆሞ በተለይም ደግሞ የግራና የቀኙን እንቅስቃሴ ይበልጥ ለማስተካከል ሲሞክር አርሰናል በዚህ ተጫዋች ወጥነት ጥሩ የሆነ የቡድን ባላንስ እንደሚያገኝ ማሳያ ነው። ኤብሪቼ ይዜ የተቀይረው ከገባ በኋላ የነበረው ነገርም በሁለቱ ተጫዋቾች መካከል ያለው ኮምፕሊመንተሪ አታኪንግ እንዴት ጥሩ እንደሆነ ምክንያቱም ተጫዋቾች አብዛኛው ጊዜ የነሱን እንቅስቃሴ የሚያሳድጉላቸው ተጫዋቾች ወደ ሜዳ በሚገቡበት ሰዓት የእንቅስቃሴው ወሳኝ የሚባለውን ብሬን ያገኙታል። ከዙቢሜንዲ ከሚኬል ሜሪኖ ጋር ሆኖ እየተጣመረበት፣ እንዲሁም ፊት ለፊቱ ሊያንድሮ ትሮሳርድና ማርቲኔሊ ሆነው በጋራ የተጫወቱበት መንገድ የተጫዋቹ የወደፊት የማጥቃት እንቅስቃሴና ወደኋላም ተመልሶ ነገሮችን እስካኔ የማድረግ ሮሚንግ አግዞት ነበረ። ግን ኤብሪቼዜ የተቀየረው ከገባ በኋላ በነበረው የተጫዋቹ ወደፊት የመሄድና ተመልሶ ሮም የማድረግ ወይም ደግሞ የማሰስ ሂደቶች በቀላሉ የተከፈቱ ስፔሶችን ያገኝ ነበር። እነዚህ የተከፈቱ ስፔሶች ማጥቃቱን የተሻለ እንዲመራ አድርገውታል። እንደምታውቁት ማርቲን ኦደጋርድ አብዛኛውን ጊዜ የተሻለው ተጫዋች ለመሆን ከሚፈልግባቸው መንገዶች መካከል አብሮት የሚያግዘው የተመሳሳይ የሆነ የጨዋታ አቅም ያለውን ተጫዋች ግንኙነት ነው። አርሰናል በትናንትናው ነው ጨዋታ ኤብሪች ኤዝ ተቀይሮ ከገባ በኋላ የተመለከት ነው የማርቲን ኦደጋርድ እንቅስቃሴ የዚህ ተጫዋች ፍሪ ስፔስ መፈለግ ነፃ ሆኖ እነዛን ቦታዎች ማርቲን ኦደጋርድ እንዲጠቀምበት የመፍቀድ ስራዎችን ይሰራ ስለነበረ እነዛን ስራዎች የሚሰሩ ተጫዋቾች ደግሞ ሞር በማጥቃት ከአጥቂዎች ጀርባ ሆኖ መስመሮችን ለሚፈልጉ ተጫዋቾች የተቆለፉ መስመሮችን ከፍተው እንዲሰጡ ስለሚያግዛቸው ክፍት የሆነ ብሬን እንዲኖራቸው ይረዳቸዋል። ትናንት የኤቢሪቼ ኤዜ የተቀይሮ ገብቶ ያደረገው እገዛ የሚናቅ አይደለም። ጥሩ የሆነ የማጥቃት እንቅስቃሴ አርሰናሎች ወደፊት ወደፊት እየሄዱ እንዲያጠቁ ወደፊት ሄደው የተሻለ በተጋጣሚ ቡድን ጫና እንዲፈጥሩ አድርጓቸዋል። ሁለተኛው ግማሽ አርሰናል ሞመንት ያጣበት ነበረ። የተወሰኑ ደቂቃዎች ላይ ሞመንቶች ያጡ ነበረ። ወደፊት እየሄዱ ተጋጣሚ ቡድን አርሰናልን ተደጋጋሚ ሙከራዎች ያደርጉበት ነበረ። እነኚህ ተደጋጋሚ ሙከራዎች አርሰናል ከሞመንት እንዲወጣ ያደረጉ ናቸው። ከሞመንት የወጣባቸው አጋጣሚዎች ነበሩ። ዴቪድ ራያን በተናጠል አግኝተውታል፣ በግንባር ላይ ኳስ አግኝተውታል። ውጤታማ አሉ ነበሩ ምን በእግር ኳሶች የእግር ንክኪዎችን ፈጥረው በአርሰናል የመጨረሻ የተጋጣሚ እንቅስቃሴ ላይ ጫና አሳድረዋል። ስለዚህ ሞመንት እያጡ የነበረበት ሲችዌሽን፣ ሞመንቱን የተቆጣጠረበት መንገድ ሚኬል አርቴታ ያደነቀው ነው። በማጥቃት እንቅስቃሴ ውስጥ መከላከሉ ያዋስትና እንደማይሆን ግልጽ ነው ነገር ግን መከላከሉን ሳይተው ማጥቃቱን ግን አብሮ የሚያሳድግ የማጥቃት እንቅስቃሴውን ይበልጥ አሳድገው ተጋጣሚ የራሱ ሜዳ ላይ ተወስኖ እንዲቀር ተጋጣሚ የራሱ ሜዳ ላይ ሆኖ ጊዜ እንዲወስድ እንዲያስብ ረዥም ጊዜ እያሰበ እንዲቆይ ማድረግ ግን የመከላከል አንዱ ትልቁ ስትራቴጂ ነው። አርሰናል ትናንት የተመለከትነው ነገር ያ ነው። ተጋጣሚ ቡድን እንዲያስብ ያደርጉት ነበር። ተጋጣሚ ቡድን የሚሄድበትን ፔኔትሬሽን የሚሄድበትን አጠቃላይ መንገድ ያሳስቶት ነበር። ፔኔትሬሽኑ የሚሳሳተው የነበረው ሂደቱ አደጋ ውስጥ ይገባ የነበረው በተጠና መንገድ እንዲሄዱ የሚያደርገውን ነፃ መንገድ የፍሪ ፓሴጅ ስላልሰጡት ነበር። በሚኬል አርቴታ የዘንድሮ ቡድን ውስጥ አምስት የማጥቂያ ቻናሎችን ይጠቀማል። አምስት የማጥቂያ መንገዶችን ይጠቀማል። ሁለት ከተከላካይ መስመር በኩል የሚነሱ ቻናሎችን ይጠቀማል። ሁለት ከአማካኝ መስመር የሚነሱ ቻናሎችን ይጠቀማል። አንድ በፋይናል ሰርድ የሚገኝ ቻናል ይጠቀማል። ትናንት የነበረው የማጥቂያ ቻናል በተለይ ከጀርባ ተነስተው በሚሄዱ ሽግግሮች ሶስቱ ቻናሎች በጣም አደገኞች ነበሩ። ቶሎ ቶሎ የተጋጣሚውን ጫና በማሳደግ ተጋጣሚውን እንዳያስብ በማድረግ ችግሩ ሲከቱት ተመልክተናል። ከዚህ ጀርባ ያለው ማን ነው ካልን፣ ግን ማርቲን ኦዴጋርድ። ማርቲን ኦዴጋርድ ወደፊት በሚሄድባቸው ሽግግሮች ውስጥ ማርቲኔሊና ዮኬሬሽን ለማግኘት የዙቢ ሜንዲንና የቤንጃሚን ዋይትን ኮምቢኔሽን ይጠቀም ነበር። እነኚህ ኮምቢኔሽኖቹ ፊት መስመር ላይ በሚገኘው የአርሰናል የማጥቃት ጥራት ላይ ተደጋጋሚ የሚባሉ ኳሶችን ያደርስ ስለነበረ ጥራቱን እንዳይቀንስ አድርጓል። ጥራቱን በተደጋጋሚ ጥራቱን በተደጋጋሚ ያደርገው ስለነበረ ይህንን በተደጋጋሚ ያደርገው የነበረውን ጥራት የተጋጣሚ ቡድን የተከላካይ መስመር ተጫዋቾችና የተጋጣሚ ቡድን የአማካኝ ክፍል ተጫዋቾች የማሰቢያ ጊዜያቸው እንዲረዝም ያደርግ ነበር። የማርቲን ኦዴጋርድ መለወጥ የማርቲን ኦደጋርድ ወደ ቶፕ ፐርፎርማንስ መምጣትና ከጉዳት ነፃ መሆን የአርሰናልን ሚዛን ይጠብቃል። ለአማካኝ ክፍል ተጫዋቾች ብሪዚንግ ስፔስ ይሰጣል። ሪሲቪንግ አንግሎች ያሰፋል። የፔኔትሬሽን አንግሎችን ይፈጥራል። ይሄ ለተጋጣሚ አስቸጋሪ ከሚያደርጉት የተጫዋቹ ኳሊቲዎች መካከል አንዱ ነው። ስለዚህ ኦደጋርድ ወደ ጥሩ ብቃቱ ላይ መመለሱ ለአርሰናል በቀጣይም ከዌስትሃም ጋር በሚደረገው የሊጉ ጨዋታ እንዲሁም በቻምፒየንስ ሊግ እና በሌሎች የውስጥ ውድድሮች ላይ በሚደረጉት ፉክክሮች በሚኖራቸው አስተዋጽኦ በሚኖረው ሚና አርሰናሎች ጥርጣሬ ውስጥ እንዳያወድቁና የተሻለ የሚባል ቡድን እንዳላቸው ማረጋገጫ ከሚሰጡ እንቅስቃሴዎች መካከል አንዱ ልንለው እንችላለን። ማርተን ኦዴጋርድ ጥሩ የጨዋታ ምሽት አሳልፎ አርሰናል ሁለት ለዜሮ በሆነ ውጤት ማሸነፍ ችሏል። ገብርኤል ማርቲኔሊና ቡካዮ ሳካ ጎል አስቆጣሪ ተጫዋቾች ነበሩ። ሳካ ተቀይሮ ነበር የገባው ተቀይሮ ገብቶ ከመስመር በኩልም ጫና እያሳደረ እንደነበረ ተመልክተናል። ተደጋጋሚ ጫናው የኦሎምፒያኮስን የተከላካይ መስመር ክፍል ተጫዋቾችን ሲበታትን እየተመለከትን ነበረ። እንቅስቃሴው አብዝቶ ወደፊት እየሄደ የእንቅስቃሴው አጠቃላይ ጫና የተጋጣሚን ሀሳብ በመበታተን ተጋጣሚ እንዳይደራጅ ያደርግ ነበረ። ከተከላካይ መስመር በኩል የሚነሱ እንቅስቃሴዎች ዘግይተው በሀሳብ ቀርተው እዛው ውጤታማ እንዳይሆኑ ያደርግ ነበረ። ማርቲኔሊም በየ ጨዋታዎቹ ጥሩ እየሆነ ነው። ነቅቷል ማለት ይቻላል። ደረቅ መርፌ የተወጋ ይመስላል። ማርቲኔሊ በተለይ ተቀያሪ ወንበር ላይ እየተነሳ በገባባቸው ጨዋታዎች በሙሉ ያደረገው ነገር በጣም ጥሩ ነው። ትናንትና ጨዋታውን ቋሚ ሆኖ ጀምሯል። እንቅስቃሴው ለቡድኑ እየሰጠ ያለው ነገር በጣም ትልቅ ነው። በጣም ያደገ ነገር ነበር። አርሰናል ትልቅ ጨዋታዎችን የሚያሸንፍበት መንገድ ዘንድሮ ኤግዘምፕለሪ የሆነ ነው፣ ለምሳሌ የሆኑ ነገሮችን እየሰጠ ነው የሚገኘውና ይሄ በብዙ የአርሰናል ደጋፊዎች ዘንድ የሚወደድ እየተወደደ የመጣ ነገር ነው። የስኳድ ዴብዙም ስንመለከተው የስኳድ ዴብዙ በጣም ሰፊ ነው። ትናንት አሁን ቡካዮ ሳካ እና ኤብሪቼ ኤዜን ተቀያሪ ወንበር ላይ አድርጎ ነው የጀመረው ዩሪን ቲምበርን ተቀያሪ ወንበር ላይ አድርጎ ነው ትናንትና እየጀመረው። ይሄ ማለት ቡድኑ በእንቅስቃሴ የተሻለ የሚባለውን ነገር ለማድረግ የሚያስችለው ሰፊ የእስኳድ ጥራት አለው ማለት ነው። ተቀይሮ የገቡትን ተጫዋቾች ስናይ የብሪቼ ዜ ተቀይሮ ሲገባ፣ ዴክለን ራይስ ተቀይሮ ሲገባ፣ ቡካዮሳካ ተቀይሮ ሲገባ፣ እንዲሁም ዩሪን ቲምበር ተቀይሮ ሲገባ እነኚህ ተጫዋቾች በሙሉ ቡድኑ ምን ያክል አምና ሲያገለግሉት እንደነበረ እና ፈርስቲም ፕሌየሮች ሆነው የጨዋታው ቋሚ ሆኖ የመጫወት እድል የሚሰጣቸው እንደሆኑ ማሳያዎች ናቸው። ዘንድሮ ደግሞ እነኚህ ተጫዋቾች አርፈው እየገቡ ቡድኑን ውጤታማ እያደረጉ ነው። አሁን እንደነ ኖርጋርድ እንደነ ኗኔሪ አይነት ተጫዋቾች እንደ ማክስ ዶማን አይነት ተጫዋቾች በጨዋታውም የተሻለ ነገር ዴሊቨር ያደርጋሉ። ገና እነኚህ ልጆች እና የስኳዱ ዴብዝ አርሰናልን የተሻለ ጥራት ያለው ቡድን እያደረገው ነው የሚገኘው። መተንፈስ ችሏል። አርሰናል የተሻለ እየተነፈሰ ነው ማለት እንችላለን። ያሉት ነገሮች በሙሉ ከስህተት ወጥተው የተሻለ ጥራት መፍጠር ችለዋል። ይሄ ደግሞ በየቡድኑ ውስጥ ሊኖር የሚገባውን ነገር አርሰናል በትልቁ እንዳለው ማሳያ ነው ማለት እንችላለን። አብራችሁኝ ቆይታ ስላደረጋችሁ እጅግ አድርጌ ከልብ አመሰግናለሁ። ፖድካስቱን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን በተለይም ደግሞ ላይክ ማድረጋችሁን አትዘንጉ። ለሌሎች እንዲደርስ አድርጉ። እናንተ ላይክ ባደረጋችሁ ቁጥር ሌሎች ጋር ደርሶ እንዲመለከቱት የማድረግ እድል ስለሚኖረው ማለት ነው። ስለነበረን ጊዜ እጅግ አድርጌ ከልብ አመሰግናለሁ። በሌሎች ፕሮዳክሽኖች ደግሞ ተመልሰን የምንገናኝ ይሆናል። ጥሩ ጊዜ ውላችሁ